ከቤት ስትወጣ በር ላይ ሱራፌል ያገኛታል። አንቺ እየተረገምሽ እንዴት ድጋሚ እቤት የመጣሽ ሲል የአንገቷን ሩጦ ይዛታል። አይደለም ቆይ ሱራፌል፣ እኔ የምነግር ነገር ስላለ ነው የመጣሁት። ሁሉንም ሚስጥር እኔ ልንገር ብዬ ነው፣ ምክንያቱም ሊነግሩህ ስለሚችሉ እነሱ ከሚነግሩህ እኔ ሁሉንም ነገር ልንገር ትለዋለች። ከአንቺ ምንም የምሰማው ነገር የለም። ከአንቺ ጋር ምንም መስማት አልፈልግም አሁን ቤቴ ለምን መጣሽ? ነው ጥያቄ። ለምንድን ነው የምትመጪው ህይወቴን የበጠበጥሽው ለምንድን ነው ሲል አንገቷን እንዳነቀ እያስለፈልፋታል። ሱራፌል እባክን አንገቴ መተንፈስ እያቃቴ ነው፣ ልቀቀኝ ስትለው በፍጹም አለቅሽም አትምጭ ብዬሽ አልነበረ ወይ ወደዚህ ቤት ለምን መጣሽ በድጋሚ አሁን ይኸው አባረሩኝ እኮ ታዲያ ከቤት ቤዛና ክስቷ ስማ ደግሞ ልንገርህ ምን እንደሆነ ግን ደግሞ እዚህ አይደለም እየምነግርህ ወደ ወጣ ብለን የሆነ ቦታ ቁጭ ብለን ማውራት የምፈልገው ትለዋለች ከአንቺ ጋር ምንም ቁጭ ብዬ የማውራበት ምንም አይነት ጊዜ የለኝም ስለዚህ ከነገርሽ አሁን ንገሪኝ ሲላት አይ እዚህ ማ እንነግርህም ስትለው በቃ ሂጅልኝ እኔ ወደ ቤት ልገባ ነው ሲላት አይ ቤትማ መግባት የለብም ጥባቅ ይነግሩሃል፣ እነሱ ስለዚህ እኔ ብነግርህ ይሻላል፣ ትክክለኛውን መንገድ ትለዋለች። እኮ ምንድን ነው እምትነግርኝ ሲላት፣ ይውልህ ስለዚህ ቁጭ ብለን ማውራቱ ነው የሚሻለን። ቶሎ የሚያልቅ አይደለም ወሬውም ስትለው፣ እሱም እሺ ነይልና፣ ወደ ሆነ ቦታ ይሄዳል። እዛ የሆነ ካፌ ቁጭ ብለው ሲያወሩ፣ እኮ ምንድን ነው ንገርኛ ሲላት፣ ይውልህ ቤዛ መንታት እንዳለች ታውቃለች አታውቅም ስትለው ደግሞ የምን ሴራ ልታመጭብኝ ነው? ደግሞ ቤዛ እህት አላቱ ብለሽ የምጠይቅኝ፣ ዛሬ ከየት የመጣች ናች? አክስትም የማላቀውን አክስት ይኸው አክስት አምጥተሽልኛል አንቺው። ስለዚህ የምን እህት ናት ሴላት እኔም እንዳንተው ነበርኩኝ እንደዚህ ሲባል እየደነገጥኩትኝ። ይውልህ እቤትህ ውስጥ ያለችው ቤዛ የምትላት ሚስትህ ቤዛ ሳትሆን የቤዛ ምንትያ ነች፣ ሉላ ትባላለች። እችኛዋ ደግሞ አክስታቸው ናት ሲል ያንቺን ወሬ ማመን አልፈልግም፣ ዝም በይ በናት ይላታል ሱራፌ ለእውነታውን አምነህ ተቀበል። እነሱ ማፍረጥርጠው ይነግሩሃል። ስለዚህ እኔ ልንገርህ፣ እንደውም እነሱ ግማሹን አይነግሩህም። እኔ ብነግርህ ይሻላል ስትለው፣ ይሄ ሁሉ ምናልባት የአንቺ ሴራ ሊኖር ይችላል፣ የአንቺ እጅ ይኖርበታል ሲላት፣ እሱ ልክ ነህ። አዎ የእኔ የምትጃለበት ግን ደግሞ መጀመሪያ የጀመሩት እነሱ ናቸው። ለዛ ነው እኔ የሚገባውበት ትለዋለች። እኮ እሺ፣ ምንድን ነው ንገረኝ ሆን ሲላት ይኸውልህ እኔ መጀመሪያ የቤዛ እህት ነኝ ስትለኝ በጣም ነበር የደነገጥኩትኝ። ከየት እንዳመጣችሁ ባላቅም የኔን ፎቶና የቤዛን ፎቶ ከፌስቡክ ላይ ነው መሰለኝ አንስታ ይዛ እየፈለገች ነበረ ና እኔን በአጋጣሚ ስታገኘኝ ጠየቀችኝ። ስትጠይቀኝ ነገርኳትኝ። አዎ ጓደኛዋ ነኝ ቤዛ እህቴ ነች ብያልኳትኝ። በዛም አማካኝነት በቃ ስለዚህ አሁን ሁሉንም ነገር እኔናንችን እናውራ ብላ አስገድዳኝ ነው ወደዚህ ውስጥ የገባውትኝ ግን ደግሞ ደግሞ እመነኝ ሱራፌል፣ እኔ ምንም የማቀው ነገር የለም መጀመሪያ ትለዋለች። እኮ እሺ፣ እንዴት እንዴት ነው በደንብ አስረጅኝ አሁን ሲላት፣ እቺ ቤት ያለችው አሚስትህ ቤዛ አይደለችም። እመነኝ ቤዛ ታውቃለህ፣ ነፍሰ ጡር አይደለችም። ታውቃለህ አይደለ፣ ራስህን። እቺ ደግሞ የሁለት ወር ነፍሰ ጡር ነች፣ ውሆዷ ልጅ አለ ትለዋለች። አልገባኝም። ምን እያደረገች ነው? እሺ፣ ቤዛ የት ነው ያለችው? ቤዛን እነሱ ራሳቸው አግተዋታል። አግተዋት ነው እኔን ወደዚህ ያመጡኝ። እኔ እንዳመጣቸው ያደረጉኝም እያስፈራሩኝ ስለነበረ ነው ስትለው፣ እኮ ለምን? እንዴት እንዴት? አልገባኝም። አላቅም። ቤዛን በዱርዬዎች አሳግተዋታል። እናም ደግሞ እሷ ወደዚህ ቤት የመጣችው ንብረት ለመውሰር ነው ስትለው በጣም ይናደድና እኮ እያንቺም ሴራ ስላለበት ነው ይሄ ነገር የሆነው። እኔ እኮ ምኗም ቤዛ አልመስለኝ ብሏል ብያለሁኝ። እኮ ቤዛ እንዳልሆነች እኮ እኔም ጠርጥሬ ያለሁኝ። ግን ቆይ ምኑኜ ነው ታዲያ? ለምን አብሬ ካልተኛም እንዳለችህ እንኳን አታውቅም እንደ አንተ። እኔም እኮ ለዛ እኮ ነው አስገድደውኝ፣ ስለገባሁኝ እኮ ነው አካውንትሽ ውስጥ ያለውን ገንዘብ ትራንስፈር አድርጊልኝ ብዬ እንኳን የጠየኳት ስላስገደዱኝ ነው ስትለው በፍጹም ይህንን እኔ አላምንም አንቺንም በፍጹም አላምንሽም ሲል፣ እውነቴን ነው የምልህ እያንዳንዷ የምነግርህን ነገር እመነኝ። ስለዚህ አሁን እኔ እናንተ እጅ ለእጅ ተይዘን መስራት አለብን። እኔ እናንተ ሮቤል ሁነን ስትለው፣ በፍጹም እኔ ከእናንተ ጋር ምንም ነገር አያገናኘኝም፣ አንቺም ሆንሽ ያ የተረገመ ዶክተር አልፈልጋችሁም ይላታል። እሺ አሁን ምንድን ነው የምታደርገው? ስትለው የማደርገውን እኔ አውቃለሁ። አሁን ቤዛ የት ነው ያለችው? እኔ አላውቅም። ቤዛን ያው ለሁላችንም እጅ ለእጅ ከተያያዝን ቤዛን እናገኛታለን ትለዋለች። በፍጹም እኔ አሁን ሄጄ የማደርገውን እኔ አውቃለሁ ሲል፣ ይኸውልህ፣ እነግሬሃለሁ እውነቴን ነው ምልህ እነሱ በጣም ከባድ ሰዎች ናቸው ስትለው፣ ሱራፌልን በጣም ተናዶ ስለነበር ሁሉንም ነገር የእነሱ ሴራንድ አድርጋ አስመስላ ነግረዋለች። ሱራፌልም ተነስቶ ወደ ቤቱ ይሄዳል። እሷም ለዶክተር ሮቤል ትደውልለትና ማግኘት እንዳለባትና እንደምትነግረው ስትነግረው፣ ሮቤልም እያነከሰም ቢሆን ያለችበት ቦታ ድረስ ይመጣል። ቆይ አሁን አንቺ እየደወልሽልኝ ምን ፈልግሽ ነው ሲላት፣ ባክህን እስኪ ዝም በል አሁን እኔ እናንተ የልቁን ስእጅ ለጅ መያያዝ አለብን። ያንን ስለ ቤዛ አዲስ ነገር ልንገርህ። ቤዛ እህት እንዳላት ታውቃለህ አታውቅም ስትለው፣ እኔ አላውቅም ግን የሆነ ጊዜ ቤተሰቦች ሲያወሩ የሰማው መሰለኝ፣ መንትያህት እንዳለቻት ግን የሞተች ተብሏል እኮ ሲል እኔም ልክ እንዳንተ ነበር ሞታለች ተብዬ የሰማውት ግን ደግሞ በህይወት መኖሩ አንሳቀ ደግሞ ብታይ እንዴት እንደደነገጥኩኝ እዩልህ። አሁን ልንገረህ፣ ቤዛ ቤት ያለችው የቤዛ መንትያህት ናት። ቤዛን አግተዋታል ስትል ይሄ ነገር ግን ያንቺ እጅ የለበትም ወይ ሲላት፣ በፍጹም ይሄን እጅ የለበትም እነሱ ናቸው ያገቷት። ግን ደግሞ አሁን እንደሰማሁት ከሆነ አመልጣለው ስትል መኪና ገጭቷት በሞትና በሽረት መካከል ነው ያለችው። ተሞት ትኑር አልታወቅም። ስለዚህ አሁን እያንተ እጅ ያስፈልገኛል በየትኛውም ቦታ ትሁን። አንተ እጅህ ረጅም ስለሆነ ቤዛን እዛ ሆስፒታል ላይ መያስ አለብህ ትለዋለች። እኮ እንዴት? ምክንያቱም እህትየዋ እዚህ ስላለች፣ አሁን በእህትየዋ ጎን ገብተን ደካማ ጎኗን ተጠቅመን የቤዛን ገንዘብ መውሰድ አለብን። ስለዚህ ቤዛ ደግሞ ሆስፒታል መቆየት አለባት፣ ማንም ሰው እንዳይሰማ ትለዋለች። እሱም በፍጹም እኔ ይህንን እንኳን አያቅተኝም፣ አድርገዋለሁ ትጂ